ከጌታቸው በተሰጣቸው መጽሐፍ ሁሉ እመኑ። ላኑፈሪቁ በይነ አሀድ ምንሁም ወናኑ እያለ ይቀጥላል። አሁን ታዲያ ኢብራሂም፣ ይሄ ትክክል ነህ በቃ ግን መጽሐፉ የአላህ ቃል ከሆነ እንዴት አልጠበቀውም? ትክክለኛ ጥያቄ ነው የጠየቅሽው። ይኸው አላህ ምን አለ በሱረቱ አልማኢዳ ምዕራፍ አምስት ቁጥር አርባ አራት ላይ እኛ አለ አላህ ቁርአን፣ ማን ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን አለ ማን ተውራትን ማለት ቶራ የሚባለው እነዚያ ትዕዛዝን የተቀበሉ ነቢያት አለ በነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዱ ነበራል ይፈርዳሉ። ነቢያት በመጽሐፉ ይፈርዱ ነበር በአይሁዳውያን ላይ ማለት ከዛ እነዚያ ነቢያት ሲሞቱ፣ ሊቃውንቱና አዋቂዎቹም አለ ከአላህ መጽሐፍ እንዲጠብቁ በተደረጉና አለ አየሹ እንዲጠብቁ በተደረጉ ጊዜ ጠባቂዎቹ ማን ነበሩ? የዚህን ጊዜ ማሂ ለማን ነበር? አላህ አደራ ይሰጠው የመጽሐፉን አደራ ማሄ ያለሽ ያለ ለማን ነበረ? አደራ የሰጠው መጽሐፉን እንዲጠብቁ ለአዋቂ። አዎ ጠብቁ ብሎ አደራ አላህ ሰጣቸው ይህን መጽሐፍ ማለት ነው። ግን ደግሞ ምን አደረጉ? በእርሱም ላይ መስካሪዎች በሆኑ ይፈርዳሉ። ሰዎችን ማለት ሰዎችን አትፍሩ አላህ እኔ ፍሩኝ። በአንቀጾች አነስተኛ ዋጋን አትለውጡ ለውጠው ነበረ በአላህ ቃል ላይ አላህንም አላህ ባወረደው ነገር ያልፈረደ ሰው እነዚያ ከካዲያን ማን ነው ካዲያን እነሱ ናቸዋል አሁን ጥያቄው መጽሐፉን አዎ ትክክል በርዘውታል ግን የአላህን ቃል አልቀየሩት ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ ቁራዛ ተውራት ላይ ተናግሮ ነበር ተውራት ላይ የተነገረው ያቲ ሚንባዕድ እስሙሁ አሕመድ ከኔ በኋላ የሚመጣው ስሙ አህመድ የተባለ ወይ ደግሞ ሙሐመድ የተባለ ነቢይ እንደሚመጣና እንደሚነሳ ኢየሱስ አብስሮ ነበረ። ያ ትንቢት ከቃሉ ላይ ቢፍቁት እንኳን የአላህ ቃል ለተብዲለ ሊከሊማት ይላህ ለአላህ ቃል ልዋጭ የለውምና ቃሉ ይፈጸማል። እየሽ ቃሉ ይፈጸማል። አሁንም እኮ ይሄ ቁርአን ሊቃጠል ይችላል። ይሄ ቁርአን እኮ አሁንም ሊቃጠል ይችላል አይደለም። ይሄ ቁርአን ተቃጠለ ማለት ግን የአላህ ቃል ጠፋ ማለት አለ። አላህ ግን በአሁኑ ቁርአን ላይ ምን ብሎ ቃል ገብቷል? እኔ አወረድኩት ቁርአንን እኔ ራሴ እጠብቀዋለሁ፣ አለ። እኔ አወረድኩት እኔ ራሴ እጠብቀዋለሁ። ግን እነሱ የተሰጣቸውን አደራ በልተዋል። ምን አላቸው? ያው ተመልከች። የመጽሐፍቱ ሰዎች ወይ እውነቱን በውሸት ለምን ትቀላቀላላችሁ? እውነቱን እናንተ የምታውቁ ስትሆኑ ለምን ትደባልቃላችሁ? ማን ነው አደራ የሰጣቸው? እራሱ አላህ አደራ የሰጣቸውን መጽሐፍ ምን አደረጉት? በረዙት ማለት ነው። ተግባባን። ለዛ ነው አላህ ምን አለ አፈተጥማዑን አን ዩእሚኑ ለኩም ወቀደ ካነ ፈሪቁን ሚንሁም የስማዑነ ከላመላሂ፣ ለመሆኑ ትመኛላችሁን እነዛ የአላህን ቃል ከሰሙ በኋላ ቱመ ዩሐሪፉና፣ እንዲያምኑላችሁ ማለት ነው። ከዛ የአላህን ቃል ይሰሙና ይለውጡታል። ከዛ በኋላ ይለውጡታል፣ ከቦታ ይለውጡታል ማለት ነው። ስለዚህ እንደዚህ የሚያደርጉት ትዕዛዝ ማን ነው? ራሳቸው እንዲጠብቁ አደራ ስለተሰጣቸው ነው። ታዲያ ለምንድን ነው ከተባለ፣ ምክንያትም አለው። ለምሳሌ አንድ ነብይ ብሄድ ሌላ ነብይ ይተካል ከዛ ሌላ ትእዛዝ ይመጣል። ኢብራሂም ቢመጣ አለይሂ ሰላም ሌላ የሆን ነገር ቢያደርጉት እንኳን ኢስሐቅን አላህ ይተካ ነበር። ኢስሐቅ ቢሄድ ያዕቆብን ይተካል። ያዕቆብ ቢሄድ እነ ዩሱፍን ይተካል። እነ ዩሱፍ ቢሄዱ ሌሎችም አሉ፣ እነሱ እያሉ እነ ሙሳ፣ እነ ዒሳ። ከነቢዩ ሙሐመድ በኋላ ግን ሰለላሁ አለይሂ ወሰለም ሌላ ነብይ አይተካምና አላህ ምን አለ? እኔ ራሴ ለዚህ ኃላፊነት ወስዳለሁ አለ። ሰዎች አደራቸውን አልተወጡ፣ አላህንም እኮ እየተገዙ አይደለም። እሱን ቃል መለወጥ ብቻ ሳይሆን አላህንም መገዛት ላይ አይደሉም ያሉት። ስለዚህ እኔ ራሴ አወረድኩት እኔ ራሴ እጠብቀዋለሁ በማለት ከዚህ በኋላ ሌላ ነብዬ ስለማይመጣ በዚህ ሁኔታ አላህ ጠበቀ ብሎ ልልሽ ፈልጌ ነው። ግልጽ ነው ማሂ። እሺ እዚህ ጋር ምን አለ መሰለሽ? እንዳላ በዛብህ ከምና ልባት ማለት ነው ይሄ ሱና አቡ ዳውድ አራት አርባ አራት አርባ ዘጠኝ ላይ ሀዲሱን ነው እንትን ያሉኝ እና ማለት እርሳቸው እንደደበቁት ምናምን አይነት ነገር እንደዚ አይነት ነገር ያሳያለ ሀዲስ ምናምን ነገር አሉኝ። ነብዩ የደበቁት ሀዲስ ማለት ነው። ነብዩ የደበቁት እንጅሎቹ ኦሪጂናሎቹ ማለት ነው። ኦሪጂናል ሲጀመር የት አለና? ፈርስት ሴንቸሪ፣ ሰከንድ ሴንቸሪ ምናምን የለም እኮ እያልኩ ነው። ከየት መጥቶ ነው የሚደበቀው? ማህዬ ክርስቲያን ምሁራን ራሱ የሚያምኑት ነገር እኮ የት አምጥተው ነው የሚደብቁት? አለ ብለው ያምናሉ። እንደ እነሱ ራሱ አይ ክርስቲያን ዚ ላይ ያስቁኛል እኮ እሺ ታሳየኛል ከሆነ

ነቢያችን ሰለላሁ አለይሂ ወሰለም ተጠየቁ መጥተው ማለት ነው። የሰማ ሻላማ ማ ይቀጥል። ነቢያችን ሰለላሁ አለይሂ ወሰለም ተጠየቁ መጥተው ማለት ነው። ዝሙት የሰራ ምንድን ነው የሚደረገው ተብሎ ይህ ሰውየ እውነት ነብይ ከሆነ አሉ። ይሄ እውነት ነብይ ከሆነ እንግዲህ እውነቱን ይነግረናል። እንግዲህ አውስ ምን አሉ? እውነት ነብይ ከሆነ እንጠይቀው ተባሉና ተባባለው ይሄዱ ከዛ መተው ጠየቋቸው ነቢያቸውን ስላ ስለም የጠየቋቸው ምንድን ነው በአጭሩ ዝሙት የሰራ ሰው ምን ይደረጋል አሏቸው ከዛ በኋላ ነቢዩ የሆነ ሰው ቤት ሄዱና ጠየቁ ከዛ በኋላ ጠየቁ ምን አሉ አንሹዱኩም ቢላህ በአላህ ይሆነብኝ ብለው ጠየቋቸው ከእናንተ ዝሙት የሰራ ሰው ምንድን ነው የሚደረገው ብለው ጠየቋቸው ምንድን ነው የሚደረገው ከዛ በኋላ ከፊሉ ምን አረ እነዛ አይሁዳውያን ምን አሉ አውቀው ይውጅለዱ ይገረፋል አሉ ይገረፋል ብለው ተናገሩ። ግን ይሄ አልነበረም። ስለዚህ ምንድን ነው ዋሹ። ረጅም እንደነበር ነው። ረጅም ማለት አንድ ሰው ተወግሮ እንደሚገደል የሚያሳይ ነገር ነው ያለው ነገሩ። ስለዚህ አሁን እንደውም ምንም እዚህ ጋር ከዛ ከመደበቅ ጋር የሚያገናኝ ምንም ወይ እንደውም እነሱ ናቸው የደበቁት። የደበቁት እነሱ ናቸው። ገብቶሻል ሀዲሱን አውቀዋል ግን እዚህ ጋር ስክሪንሾት ስላደረግኩት ታየዋለህ ተነብዋለህ አርባ አራት ስንት ነው አርባ አራት ስንት ነው ያልሽኝ አርባ ዘጠኝ ማለት ነው ይሄኛ አርባ አራት አርባ ዘጠኝ ነው አጭሩ ሀዲስ ማለት ነው ይሄው እንዳልተሳሳትኩ እኔ በአረብኛ ነው የማነበልሽ መጀመሪያ ከዛ በእንግሊዝኛ ነበልሻለሁ እሺ ምክንያቱም ሀዲሱ የተጻፈው ብዙ ስተት አለው። በነገራችን ላይ ሱናዶት ኮን በጣም ብዙ ስተት አለው፣ ጥንቃቄ ይፈልጋል። እሺ ምን አለ መሰላችሁ? እሺ ምን አለ? ቃለ አታ ነፈሩን ሚነል የሁድ ፈደዑ ረሱለላህ ሰለላሁ ዐለይሂ ለ ወሰለም ሺ ይላል። ኮፊ ፈአታሁም ፊ በይት ሚድራስ በሚድራስ ቤት መጡ ነው የቅድሙ አዲስ ነው ፈቃሉ ያ አበልቃሲም አንተ የቃሲም አባት ሆይ ብለው ተናገ እና ረጅለ ሚና ዘና ብምራአቲን ፈሕኩም በይነሁም። እንግዲህ ከእናንተ መካከል ከኛ መካከል አንድ ሰው ዚና ሰርቷለ። ስለዚህ በኛ መካከል በኛ ላይ ፍረድ አሉት። ከዛ ፈወደዑ ሊረሱል ላ ስለ ላሁ አለይሂ ወ ሰለም ዊሳደተን ፈጀለሰ አለይሃ። ከዛ ለነብዩ ራስ አስቀመጡላቸው። ዛ ላይ ተቀመጡ እቱኒ ቢት ተውራት ተውራታችሁን አንቶ የራሳችሁን አሏቸው። የራሳችሁን መጽሐፍ አለ የምትሉትን ይዛችሁ አሏቸው። የራሳቸውን ነው ያሏቸው። ፈቲየ ቢሃ መጣላቸው። ፈነዘ- አልዊሳደ ሚን ታሕትሂ ፈወዳዐት ተውራተ አለይሃ ከእጃቸው ስር ተውራቱን አነሱ። ማን መጠቅ ተራሱን አነሱና ተውራት የተባለ የህግ መጽሐፍ የተባለውን እዛ ላይ ያስቀመጡ ማለት ነው። ቱመ ቃለ አመንቱ ቢኪ ወቢመን አንዘለኪ፣ ስለ ተውራት ከሆነ በህግ ጉዳይ አንችን ባወረደሽም አንችም አምናለሁ ብለው ነቢያችን ሰለም ተናገሩ። እቱኒ ቢአለሚኩም የናንተን አዋቂ ይዛችሁልኝ ኑ አሏቸው። ወጣት የሆነ ልጅ ይዘውላቸው መጡ። ዘከረ ናحو ዲث ማሊክ አናፊ ከዛ ቅድም የተዘገበው ዲث ለመጀመሪያ ላይ ቀድም ያነበብኩልሽ ከዛ ሃዲስ ይዘው መጡና አነበቡላቸው። እዛ ላይ ደግሞ ደበቁ፣ ዋሹ። እዛ ሀዲስ ላይ ደበቁና ዚና የሚደረግበት ቦታ ላይ እጃቸውን አደርገው አንድ ዚና የሰራ ሰው ምን ያደርጉ ነበረ? ምን ይደረግ ነበረ? ተባለ ወይ ነው። ይቀጠቀጥ ነበረ እንትን ይደረግ ነበረ፣ በማለት ተናገሩ። ረጅም ሳይሆን ማለት ከዛ ነቢያችን ሰለላሁ አለይሂ ወሰለም ሰው አስጠርተው ትክክለኛ አዋቂ፣ አንተ ውሸታም ምናምን ተብለው ያጋለጣቸው ሁሉ ሰው ነበረ። ስለዚህ በአጭሩ ማለት ነው፣ በአጭሩ ነብዩ ደበቁ የሚል ነገር የለም። መጽሐፉ ራሱ የማን ነው? የራሳቸው መጽሐፍ ነው የመጣው፣ የራሳቸው መጽሐፍ ነበር የመጣው። ግልጽ ነው ማይ እ አመሰግናለሁ ራሳችሁ ጣፋችሁ ነው ይዛችሁ ነው የተባሉት ወይ ጥያቄሽን ጨረሽ ቆይ ማሂ መጀመሪያ እሺ ጥያቄ ከለበዛ ሁብ አንድ ነገር ብቻ ልጠይቅህ ረሱል ሰላም ማለት ነው ውሀይ ሳይወርድላቸው በፊት ማለት ነው። ምን ነበረ ማለት በዛኝ ጊዜ ጣዖት አምላኪዎች መካምናን በሚኖሩበት ሳት ጣዖት አምላኪዎች ነበሩ፣ እና ረሱል ስለ ሰለም ደግሞ ቁርአን ወ እያወረደላቸው ደግሞ በአርባ ዓመታቸው ነው። ስለዚህ ከዛ በፊት ምን ነበረ የሚከተሉት ማለት ነው። የኢብራሂምን መንገድ ተከታይ ነበሩ። ነቢያችን ስላ ሰለም የኢብራሂም እያ ተከታዮች አሉ ራሱ ትክክለኛ ሐኒፍ የሆነውን መንገድ የሚከተሉ ነበሩ። ያችንም ከዛ መሀል አንደኛው ነበሩ። ለምሳሌ እና አቡበከርም መውሰድ ትችላለች። አንድም ቀን ነብዩ መጠጥ እንኳን ጠጥተው አያውቁም። አንድም ቀን ጣዖት አምልከው አያውቁም። አንድም ቀን ዚና ሰርተው አያውቁም። አንድም ቀን ጮኸው እንኳን ተናግረው አያውቁም። በሀገራቸው ላይ ደግሞ የተመሰከረላቸው ሰው ነበሩ። አንድም ቀን ማለት ነው። ስለዚህ ያን እንደውም ስማቸው፣ ስነ ምግባራቸው ራሱ አሚን ተብለው ነበር የሚጠሩት ታማኙ መሐመድ እየተባሉ ስለዚህ ነቢያችን ስ ሰለም የኢብራሂምን መንገድ የሚከተሉ ሐነፊያ ነበሩ ማለት ነው። ትክክለኛውን ጎዳ ነው። እሺ፣ ሱረቱ ልሙደሲር ላይ ማለት ነው። እዛ ጋ ቁጥር አምስት ላይ ላይ ግን ቁጥር አምስት ላይ ማለት ነው። ጣውት ምራቅ የሚል ነገር አለ። ሱረቱን ሙደሲር ላይ ማለት ነው። አስጠንቅቃቸው ምናምን እያለ ይመጣለ። ቁጥር አምስት ላይ ጣሁትም ራቅ እያለ እዛ ጋ እንትን ይላለ። እንዴት ነው እኛ ሀሳብ አንባለም። እንደ ማሂ ጣውተን ራቁ አንባለም። ማሂ ያ ለእርሳቸው ለእርሳቸው ወህይ ሲወርድላቸው አስጠንቅቅ ሄድና አስጠንቅቅ እየተበሉ ነበር፣ እየተነገራለ እዛ ጋር ጣውተን ራቅ ሲሉ ለእርሳቸው አይደለም እየተነገራቸው አይደል? እዚህ ጋር እየሰማሁ ነው። ለእኛም ነው። ቁርአን ለሁሉም ነው። ለሰዎች ልጆች ሙሉ ነው የወረደ ቁርአን። ለነቢዩ ሰላ ሰለም በቀጥታ ይናገር እንጂ ቁርአን ለእኛም ነው የወረደው። ለምሳሌ ኔ አንቺ ጣዖትን ራቂ፣ ጣዖትን መቼም ቢሆን እንዳታመልኪ ብዬ በለሽ፣ አንቺ ጣዖት አምላኪ ነች ማለት ነው፣ ከዚህ በፊት ከሰለምሽ በኋላ ያንን ነው ቁርአን የሚናገር። ያ እንዴ ነቢያት እኮ የተላኩበት መንገዳቸው ራሱ እኮ የነበረ ምንድን ነበረ ሲናገሩ የነበሩ አኔ አዕቡዱላሃ ወጅተኒ ቡጣቡት አላህን በብቸኝነት ተገዙ፣ ጣዖታት ራቁ የሚል ነበረ። በቃ ይህ ነበር ትልቁ ምክንያታቸውም የተላኩበት ማለት ነው ነቢያቶች ማለት ነው። በዛ ነው ነቢያችን ሆነ ሰላ ሰለም አላህ ለእሳቸውም እየነገረ ለእኛም ይነግረናል ማለት ነው። እሳቸውን መራቅ አለባቸው፣ እኛም መራቅ አለብን። ለምሳሌ ዚናን አትቅረቡት ብሎናል አላህ። ዚናን ቀርበን ነው እንዲ አትቅረቡት ያለን ማስጠንቀቂያ። ያ ያለው ነገር ያ ነው። እሺ ማሄ ሌላ ጥያቄ አለሽ? በጣም ላመሰግናለሁ። እና ተማሪ ደግሞ እሺ በርቺ፣ ማሻላህ ትምህርት ተማሪ ቁራን እየቀራሽ ነው ማይ ቁርኣን እየቀራሽ ነው? ቁርኣን እየቀራሽ ነው። አዎ ቅሪ፣ ቀሪሽ ቁርኣንም ቀሪኝ ትምህርትም ተማሪ እነሱ ቤት ደግሞ ሄደሽ እንዳትመረዥሽ፣ መማር ላይ ተኩረታል። አሽሮሽ አመሰግናል። ያልገባሽ ነገር ካለ ኤኒ ታይም መተሽ በውስጥም በውጭም መጠይቅ ትቻለሽ። እንግዲህ ውስ ፌቨን በጣም ማውራት ትፈልገሽ። ፌቪ መሰለ የሚለው አዋይ ጥያቄ መጠየቅ ፈልጌ ነበረ

ሰዎች እነ ዘይድ ብኑ ሳቢት፣ እነ ሙዓዊያ፣ እነ አቡበከር፣ እነ ዑመር፣ እነ መረጃ አለኝ። ከፈለግሽ ማሳየት ይችላለሁ። የነብዩ ስ ላ ሰለም ጻፉት። ነብዩ በነበሩበት ዘመን ማለት በቁጥር ሲሆን ስንት አመት ማለት ነው? የአንድ ሺ አራት መቶ ምናምን አንተ ያንን በምናወቅ በሰነድ ቼን ኦፍ ናሬሽን ሰነዱን ማናዘጋጀው በዛ ጊዜ የነበሩ ሰዎች አይደለም? ሰነድ በዛ ጊዜ የነበረው አንደኛው ለአንደኛው ይነግረዋል፣ በሰነድ ይተላለፋል። ኮርስ የቃል በስንድ ተጠረዘ። ያንን አንተ አመንክ ማለት ነው። ለምን አላምንም? እና እንዴት ልመን? በጨበጣ ልመን ታዲያ ፌ ቢ? በጨበጣ እንደ ለምሳሌ ምን አይነት ሰዎች በጨበጣ ልክነ ሲጀመር፣ ለምሳሌ አሁን በጨበጣ ስልሽ ማን እንደዘገበው አይታወቅም? ወይ ኮ ልነግረሽ ኮነው ፌ ቢ፣ አንዴ ለምሳሌ እኔ አሁን በቼን ኦፍ ናሬሽን አልኩሽ ከዚህ በላይ ምን ላመጣለች እችላለሁ? ቼን ኦፍ ናሬሽን ማለት ከባድ ነገር ነው እንግዲህ ሰንሰለት ማለት ነው። አንደኛው ከሌላኛው ትክክለኛ የሆነ ሰንሰለት ስለሰዎች ከባድ ነገር ሆኖ ሳይሆን ምክናኮ ለምሳሌ አረስ ቅድማት እየተባለ እንደሚሄደው ማለት ነው። ጥያቄሽን ጨርሽ ፌቢ። በቃ ጥያቄሽን ጨርሽ፣ ጥያቄሽን ጨርሽሽ ጥያቄ ጥያቄ እኮ በጥያቄ እየተመላለስን እነሱ ሰዎች ቸው። አንተ በእምነት ነው መንከወይ ነው። ጨረሽ ጥያቄሽን ቢዬ ጥያቄሽን ጨረሽ። ማንነቱ ስለመጻፍቸው ማረጋገጫ ልኮል ድምጽ ቆራረጠል። የነጎድጓድ ነው የሚመስለው፣ እንዴት እንደሆነ አላያላቅ። ጥያቄሽንም አልጨረሽ ማውራትን ፈልገሽ አሁን አይሰማሃል። አሁን ይሰማል። ጥያቄሽን ጨርሽ። እሺ ጠይቂና፣ ከዛ ሚታርገሽ ታደምጫለሽ። እንደዛ ከሆነ ያለዛ አንደማመጥማ እኔ አሁን ላወራ ስል አፌን እያልሽኝ ስለሆነ ወይ በመሀል፣ እንደዛ ከሆነ እናወራለን፣ ችግር የለውም። ቁርአንን ማን ጻፈው አልኩክ፣ መልስህልኛል፣ እሱን ሰዎች ናቸው የጻፉት። እነሱን ሰዎች ከስንት ዓመት ጀምሮ? ከአንድ ሺህ አራት መቶ ዓመት በፊት ጽፈውታል አልከኝ። የበዛ ጊዜ ያልኩ ካልነበርኩም ማልከኝ አደለም። ይሄን ያወራ ነው ከዚህ ድረስ ተስማምተና በቼን ኦፍ ናሬሽን ግን አምናለሁ። ቼን ኦፍ ናሬሽን የሚባል ነገር አለ። አይ አሪፍ ነው። ዋናው ማመንክ ነው። ማንን እንደጻፈው ወይም ደግሞ በሰዎች መጻፉን ማመንክ ነው። አላህ ነው። አላህ ማለት ወራህማን፣ አርራሂም፣ አልጀባር፣ አልቁዱስ፣ አሰላም፣ አልሙሃይምን፣ አልሙእሚን፣ አልሙተከብር እያለ ይቀጥላል። አላህ ማለት እጅግ በጣም ብሩ፣ እጅግ በጣም አዛኝ፣ ኩሩ፣ የሆነው ሀያል የሆነው የሁሉ ፈጣሪ ሰው ያልሆነ ጠባባን፣ ብቸኛ አንድ አምላክ የሆነ አሸናፊ፣ በሀያልነቱ ላይ ደክመት የሌለበት በጌትነቱ ላይ ባርነት የሌለበት በአስተናባሪነቱ ላይ አጋዥ የሌለበት በአንድነት ላይ ሁለትነት፣ ሶስትነት፣ አራት፣ አምስትነት፣ ስድስትነት የሌለበት ብቸኛ አንድ አምላክ አለማትን ለብቻ ይፈጠረ አጋዥ የማይፈልግ እሱ ብቻውን አንድ አምላክ የሆነ ቁል ሁወ አላሁ አሕድ በለ እሱ አላህ አንድ ነው የተባለው። አላሁ ሰምድ አላህ የሁሉ መጠጊያ ነው። ለም የሊድ አልተወለደም፣ ወለም ይውለድ አልወለደምም። ወለም የኩን ለሁ ኩፍወን አሐድ ለእሱ አምሳያና ቢጤ የሌለው ብቸኛ አምላክ። እሺ፣ ኢብራሂም ማን ነው? ኢሳህ ማን ነው? ኢብራሂም ሰው ነው። ኢሳ ደግሞ ሰው ነው፣ ነብይ ነው። እሱ ሁለቱም ነብይ ነው ናቸው። ኢብራሂም የትኛውን ነው የምትይኝ? እኔን መስሎኝ ኢብራሂም ያኛው ነብይ ነው። ኢብራሂም ሰው ነው ነቢይ ነው። ኢሳም ሰው ነው ነቢይ ነው። ሁለቱም ማንዳይ ነው አረፋለህ። ሁለቱም ፍጡር ናቸው። ምንም አዲስ ነገር የለም። ኦኬ፣ አይ ጥሩ ነው። አይ ማለት ኦዲንሱ ከዚህ ብዙ ነገሮችን ይወስዳል ብዬ አስባለሁ። በራሱ እያልከኝ ያለኸው ሰዎች ናቸው። አላ ፈጣሪ ነው። ፍቅርት ፈጣሪ ነው። ሌሎቹ ደግሞ እያልካቸው ያላቸው ሰዎች ናቸው ነው እያልክ ያለው። ይህን ሁሉ ያመጣኸው ኬት ነው? ሰዎች ከጻፉት ደጉማ ላይ ነው፣ ወይም ደግሞ እናንተ ቁርአን እያላችሁ ከምጠሩት ላይ ማለት ነው። ከዛ ላይ ይሄ ባይኖር ለእኛ ችግር አልነበረውም። ይህን ታውቂያለሽ? ብቸኛው የእምነት መሰረታችን እዚህ ላይ ነው የሚቆመው። ይሄ ባይኖር ለእኛ ችግር እንደሌለው ጻፉት፣ ሰዎች አይደለም እንዴት በኝ ብቻ ነሽ ይሄ ባይኖር ለእኛ ችግር የለውም እንዴት ብቻ በኝ ይሄ ቁርአን ነው እንደምታየው ማለት ነው ይሄ ባይኖር ለእኛ ችግር የለውም ብለሽ እንዴት በኝ? እንዴት ብለሽ ማወቅ ከፈለግሽ እነግረሻለሁ አላህ ምን አለ መሰለሽ አላህ ቁርአንን የጠበቀው በመጽሐፍ ሳይሆን በልብ ላይ ነው። ሲወርድ የሚወረ የወረደው በልብ ላይ ነው። ቁርአን በሱረቱ በቀራ ምዕራፍ ሁለት ቁጥር ዘጠና ሰባት ላይ መንካነ አድወን ልጅብሪል ለገብርኤል ጠላት የሆነ ካላ አለ፣ ፈኢነሁ ነዘለሁ ላ ቀልቢከ ብኢዝን ላህ እርሱ ገብርኤል በአላህ ፍቃድ፣ በልብ ላይ ያወረደው አለ። ቁርአን በልብ ላይ የወረደ ብቸኛ መጽሐፍ ሲሸመደድም በልብ ነው የተሸመደደው። የሚገርመሽ ነገር ዛሬ ከሶስት መቶ ሚሊዮን